ሰላም ጤና ይስጥልኝ ውድና የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ። በያላችሁበት ልዕልቷ ሀይሚዬ ሁልጊዜም ታስደምመናለች። ሁልጊዜም ልክ ናት፣ በእኔ አይንጌል በእኔ እይታ ሁሌም ልክ ናት። ዛሬም የሆነ መልእክት ሼር አድርጋ አይኖ ይሄ ልክ ነው፣ እውነት ነው የተናገረችው ነገር፣ እስቲ ለእናንተም ላካፍላችሁ በሚለው ወደ እናንተ እየመጥቻለሁኝ። ይሄ ነገር ለእኔም ለእናንተም ይጠቅማችኋል ለኔ ይጠቅመኛል ለእናንተም የሚጠቅማችኋል እና ቅማሟ በመልእክቷ የህይወት ጉዞ ላይ ሀሳብ ሁሌም ቀዳሚ ነው ብላለች ልክናት በእውነት እዚህ ጋር ግን አንድ የተረዳሁት ነገር አለ አንዳንድ ጊዜ የህይወታችን ጉዞ ስንጀምር ወይንም ከሰው ጋር ሊሆን ይችላል ስላችሁ ከፍቅር ጓደኛ ጋር ሊሆን ይችላል፣ ወይም ራሳችን የህይወታችንን ጉዞ ልንጀምረው እንችላለን። እኔ በቂ ነኝ ለራሴ ብለን ማለት ነው። ነገር ግን እኔ በቂ አይደለሁኝም ለራሴ ሰው ያስፈልገኛል ስንል፣ ደግሞ የሆነ ከኛ ጋር አብሮ የሚጓዝ ሰው ምርጫው ያደረገን ወይንም ምርጫችን ያደረግነው ሰው በህይወታችን ውስጥ ሊኖር ይችላል። ነገር ግን እነዛ ሰዎች ከኛ ጋራ እኩል ይጓዛሉ ወይስ አይጓዙም የሚለውን ደግሞ ስና

በጣም ልዩነት ይፈጥርብናል። አሁን እኛ አንድኛችን አሳቢ የሆነን አንድኛችን የማናስብ ከሆነን በፍልግ ነው መንገድ የምንጓዝ ከሆነ ያ ራሳችንን እንጂ ህይወታችንን እየኖርን ያለ ነው። ያ አብሮ ሊኖር የፈለገ ሰው ወይም ህይወታችንን ጉዞ አብረን እንዲጓዝ የመረጥነው ሰው አብሮ ከኛ ጋር አይደለም፣ ተቃራኒ ሀሳብ ነው ያለው ማለት ነው። ስለዚህ የህይወትን ጉዞ ሲንጀምር አሳብ ግድ ነው። እኩል ልናስብ ይገባል። እኩል ልንጨነቅ ይገባል ለነጋችን ምንድን ነው። ህይወታችንንም ውስጥ የተፈጠረም ችግር ካለ እኩል አስበን ልንፈተው ግድ ይላል ማለት ነው። እና የሀይሚዬ መልእክትም እንደዛው ነው። ቀድመን ማሰብ መዘጋጀት አለብን ወደ ወደ ወደ ህይወታችን ሰውም ከማስገባታችን በፊት ወይንም እኛ የህይወትን ጉዞ ከመጀመራችን በፊት ቀድመን ማሰብ አለብን። በደፈና የገባንበት ነገር ሊበላሽ ስለሚችል ማለት ነው። ማይ ስማርት ገር፣ በነገራችን ላይ ሀይሚዬ የእኔን ልዕልት፣ አንቺ አትናገሪ ሁሉ ጊዜም ተናገሪ ስላቸው። አንቺ አትናገሪ ማለት ሁሌም አንቺ ልክ ነሽ፣ አንቺ ብቻ ተናገሪ፣ እንደዛ እንደማለት ነው። እኔ የምለው አንዳንድ ጊዜ አማርኛዬን ወዴት እየወሰድኩት ነው? እና ለማንኛውም ግን በዚህ አጋጣሚ ሀይሚ የሆነ ፖስት ስታደርግ እንደ ዝም ብላችሁ አትመልከቱት። በውስጡ ትልቅ ትምህርት አለበት። እግዚአብሔርን አሁን አንዳንድ ጊዜ ተምድር ተነስቶ የሚሰድቧት ሰዎች አሉ። ሀይሚ ከባድ ሰው ናት፣ ለእናንተ ስድብ ቦታ የላትም። እውነት ነው፣ ሀይሚ በጣም ከባድ ሰው ናት፣ እና በጣም ታስባለች፣ አርቆ ሐሳቢ ናት እና አንዳንድ ጊዜ የሆነ ይገርመኛል እና እንደ እነዚህ አይነት ሰዎች ደግሞ ምን ይበዛባቸዋል? ጫና ይበዛባቸዋል። በቃ ሌለ እንድትወድቁ ሰዎች ይታገሏቸዋል። ጎበዝ ብርቱ ስትሆኑ ደካማ ሰዎች እናንተ እንድትወድቁ በጣም ይተናነቋቸዋል። ማዳመጥ የለባችሁም። የራሳችሁን መኖር ነው ያለባችሁ። የራሳችሁን ህይወት ለሰው ብላችሁ እኔ ደግሜ ልንገራችሁ፣ ምንም አይነት ነገር እንዳትትሆ የጀመራችሁት ነገር ካለ እንዳታቆሙት፣ ቀጥሉበት። እና አሳብ አስተያየት ካላችሁ በኮመንት አስቀምጡ። የኔ ውድ ቤተሰቦች፣ አይምዬ ደግሞ ኑሪልን። ግን እኔ የምመለስበት ጉዳይ አለኝ።